ሳቂታ ተግባቢና በስራዋ ታታሪ ናት። ገና በልጅነት ጊዜዋ ፊልም ሰርታ መጽሐፍ አሳትማ የራሷን ፊልም ፕሮዳክሽን አቋቁማ በዙሪያው ያሉትን ሁሉ አጃ ኤቢ ያሰኘች ባለሙያ ናት። ደፋርነቷ ወደ ስኬት እንዳመጣት ሁሉ በብዙ ፈተናዎች ውስጥ እንድታልፍም አድርጓታል። በጭንቀት ብዙ መድኃኒቶችን እስከ መውሰድማ ደርሷት ነበር። ከባለቤቷ ጋር የፍቅር ቅምሻን የተቋደሱት ገና በልጅነታቸው ነበር። የተገናኙበት መንገድ አስገራሚ ነው። ወደ ፍቅር የገቡበት ሂደትም ስሙኝ ስሙኝ የሚያሰኝ ነው። በትዳራቸው ብዙ በረከት አግኝተዋል። እሷ ደግሞ ስለ ተሰጣት መልካም ህይወት፣ ስለ ልጆቿም እጅግ አመስጋኝ ናት። አርቲስት ባዩሽ ከበደ። ሰላም እንደምን አላችሁ የተወደዳቸው ጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ እናንተ ውድ ተመልካቾቻችን እንድትማሩባችሁ በሚል ወደ እናንተ የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃቸዋለን። ዛሬ ደግሞ ስለ ተወዳጇ አርቲስት ባዩሽ ከበደን እነግራችኋለን። ከልጅነቷ ጀምሮ ያሳለፈችባቸውን አስገራሚ ሕይወት መንገዶች ቃኝተን፣ ያጋጠሟትን ውጣውረዶች ተረከን፣ ከባለቤቷ ጋር ያሳለፏቸውን ጣፋጭ ሕይወት ምስጢሮች ተንተነን፣ እምብዛም ያልታወቀውን የትዳር ህይወቷን አንስተን ተማሩበት ዘንድ ይህንን መሰናዶ አዘጋጀን። የፕሮግራሙ አዘጋጅና አቅራቢ ጌታቸው በላይ ነኝ። እስከ መጨረሻው አብራችሁን ትቆዩ ዘንድ በመጋበዝ ወደ መሰናዶ እንሻገር። አርቲስቷ የተወለደችው አዲስ አበባ ከተማ ጉልሌ እየተባለ በሚጠራው መንደር ሲሆን ያደገችው ደግሞ መገናኛ 24 ቀበሌ ነበር። ቤተሰቦቿ ሚጡ እያሉ ይጠሯት ነበር። ይህ ስም ወደ ትምህርት ቤት ተከትሎ ገባናም ጓደኞቿም ጭምር ይጠቀሙበት ጀመር። በኋላ ገና በልጅነቷ በጀመረችው የኪነጥበብ ጉዞ ላይ ልጅነቷን የተመለከቱ አርቲስቶችና ባለሙያዎች ሚጡ የሚለው ስም እየቀናቸው መጣም እሷም ተላመደችውና ተቀብለው አደገች። ዛሬ ድረስ አርቲስት ባዩሽ ከበደ ከሚለው ዋና ስሟ ተከትሎም ሚጡም አብሮ ይመጣል። ባዩሽ ለቤተሰቡ በወንዶች መሃል የተገኘች ብቸኛ ሴት ልጅ ናት። ከወንድሞቼ ጋር በማደጌ ሴቶች ሕፃናት ከሚጫወቷቸው ጨዋታዎች ይልቅ ወንዶች የሚጫወቷቸውን እከውን ነበር ትላለች። በራጉኤል ቤተክርስቲያን ውስጥ ግዕዝና መጽሐፍ ቅዱስ ስትማር ያደገች ሁለ ገብ የጥበብ ባለሙያ ናት። ከዚህ በተጨማሪ ገና የልጅነት ዘመኗ ሳያበቃ በዚያው በንቦቀቀላ ዘመኗ እንደ ህፃን ሳይሆን ስለ ብዙ ጉዳዮች እንደሚያወጣ ነጠን ፈላስፋ ወይም አዋቂ ሰው አይነት ባህሪያትን መላበስ ጀመረች። እንደ ልጅ የምታገኛትን ሽራፊ ሳንቲም፣ ከረሜላ፣ ወይም ማስቲካ አሊያም ብስኩት ልግዛ ከማለት ይልቅ የሚከራዩ መጽሐፍትን በማደን ማገላበጥ ተያያዘች። ጋዜጦችንና መጽሔቶችንም ታነባለች። በዚህም የተነሳ ኪነትና ኪነጥበብ ነክ የሆኑ ጉዳዮችን እየወደደች ወደዚያ መስመርም እየተሳበች መጣች። የ15 ዓመት ታዳጊ በነበረችበት ጊዜ ኬብሮን የተሰኘ ፊልም ጽሁፍ በማዘጋጀት ወደ አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ ዘንድ አመራች። ሰርሽም ጽሁፏን ተመልክቶ አስተያየቱን ለገሳት። ከዚያ ጊዜ ወዲህ ወደ ኪነጥበቧ ዓለም የበለጠ እየቀረበች ኑሯንም መንገዷንም መጥረግ ጀመረች። ወዲያው በ16 ዓመት እድሜዋ ደግሞ ሌላ ሐሳብ አሰበች። በቅርብ ስለምታውቃቸው የቤተ ክርስቲያን አባት ታሪካቸውን በማዘጋጀት በመጽሐፍ መልክ ለአንባቢያን ለማድረስ በሚል ሥራዋን ጀመረች። ገና በአዳጊ አእምሮዋ የተከተቡ ቃላትን ሰካክታ መጽሐፉን አዘጋጀች። እድለኛም ሆና ተሸጧለቀላት የኪነ ጥበብ ጉዟ በአማረ መልኩ የቀጠለላት ባዩሽ በተለያዩ ትምህርት ቤቶች በሚቀርቡ የቲያትር ጽሑፎችን በመጻፍ በትወናም ጭምር በመሳተፍ ራሷን እያስተማረች እያበቃችም አደገች። ያኔ ወደ ጉርምስና ዓለም የተቀላቀሉና በእሷ እድሜ ላይ የሚገኙ ሁለተኛ ደረጃ ትምህርት ቤት ተማሪዎች የሚያሳልፏቸው ጊዜያት ሳያታልሏት፣ ከትምህርቷ ጎን ለጎን ስራዋ ላይ ያተኮረችው ባዩሽም ፊልም ለመስራት የሚያስችል ድርጅት ለማቋቋም አሰበች። ስራዋን በሚገባ የሚደግፉት ቤተሰቦቿ እገዛቸው ተጨምሮበት ገና በ17 ዓመት እድሜዋ የፊልም ፕሮዳክሽን ባለቤት ለመሆን ቻለች። ያ ጊዜ የመጀመሪያ ፊልሟን እንድትሠራ ብቻ ሳይሆን በአንድ ድንጋይ ሁለት ወፍ እንዲሉ እግረ መንገዷን ከባለቤቷ ጋር የተዋወቀችበትም ጭምር ሆነም። በዚያ እድሜዋ የራሷን ፊልም ለማዘጋጀትና ለመስራት መሯራት ጀመረች። ወደ ቀረጻው ገባች። በዚህ መሃል የፊልሙ ኤዲተር ሆኖ አብሯት የሚሰራው ልጅ እጅግ አስቸገራት። ይህንን ነገር የተመለከተ አንድ ጓደኛም የማውቀው ወዳጅ አለኝ እሱን ላስተዋውቅሽና በሚገባ ይሰራልሻል ብሎ ነገራት። በሐሳቡም ተስማማች። አዲሱ ባለሙያ ጋር የሚገናኙበት ቀን ደረሰ። ወጣቱ ገብረ ሕይወት ገብረ ጨርቆስ ተብሎ ይጠራል። የተለያዩ ፊልሞችና ድራማዎችን በማዘጋጀት ኤዲት በማድረግ ቲያትሮች ላይ ፕሮዳክሽን ማኔጀር በመሆን የኪነጥበብ ስራውን የሚያሳልጥ ትጉህ ልጅ ነው። ከዚያች ከተገናኙበት ጊዜ ጀምሮ በፍጹም መከባበር ስራቸውን በጋራ ሰሩ። ባዩሽም ልቧ እረፍ የሚልበት ኩሩና ትጉ ሰው ሆኖ አገኘችው። እሱም ታታሪነቷ፣ ቁንጅናዋና ተግባቢነቷን ወዶታል። ፊልሙ ተሰርቶ ካበቃ በኋላ ጓደኝነታቸው ቀጠለም። በየጊዜው ይገናኛሉ፣ ጥሩ ጊዜያትንም በጋራ ያሳልፋሉ። እየቆዩ ግን በሁለቱም መካከል ተጋግሎ እንዲሁ ሳይገለጥ የቆየው ፍቅር ፈንቅሎ የሚወጣበት ጊዜ ደረሰም። ቅልጦ ወዳለ የስሜት ማዕበል ተሸጋገሩ። ያ ልዩ የደስታ ስሜት ወደሚታይበት አዲሱ የፍቅር ዓለም ውስጥ ገቡም። ከዚያ በኋላ በመሐላቸው የተፈጠረውን አስገራሚ ነገር እንንገራችሁ። በዚያ ጊዜም በጽሑፍ በትወና እንዲሁም በፕሮዲውሰርነት የተሳተፈችባቸው አይነጋም ወይ፣ ኤማንዳና ሌሎችም ፊልሞችን በራሷ ፕሮዳክሽን በኩል ሰርታ ለማቅረብ ቻለች። በወቅቱ የፊልሙ ዓለም ላይ ብዙ ልምድ የነበራት ሴት ባለመሆኗ ከልጅነቷ ጋር ተደምሮም ለፊልም ሥራዎቹ ያወጣቻቸው ወጪዎች ለማሟያ ከሰዎች የተበደረቻቸው ገንዘቦችም ከፍተኛ ጭንቀት ፈጠሩባት። በዚያም የተነሳ ከጭንቀት ቢገላግለኝ ቢያስታግሰኝ በሚል መድኃኒቶችንም እስከ መውሰድ ትደርስ ነበር። እየቆየች ግን ከስህተቷ ተምራ ጥንካሬዋን አክላበት ወደ ስኬት መሸጋገር ቻለች። በዚያ ጊዜ ታዲያ የፍቅር አጋሯም ከጎኗ ሆኖ ብዙ ነገሮችን ያግዛት ነበር። ከሁሉ በላይ እጅግ አስገራሚ የነበረው ነገር የተፈጠረው ወደ ዩኒቨርሲቲ መግቢያ ጊዜዋ በደረሰ ጊዜ ነበር። ምን ሆነ መሰላችሁ? ባዩሽ ሶስት ጉልቻ የመሰረተችው በዚያ የልጅነት እድሜዋ ነበር። ቀደም ብለን በነገርናችሁ መልኩ የፍቅር ግንኙነታቸው ተጧጧፈ፣ አጋሯ ጋር ተጋቡ። ወዲያው በሃያኛ ዓመቷ ነፍሰ ጡር ሆነች። በዚህም የተነሳ ወደ ዩኒቨርሲቲ ለመሄድ ባለመቻሏ እዚሁ አዲስ አበባ ኮሌጅ ውስጥ ትምህርቷን ቀጠለች። ዘጠኝ እርግዝና ወራት ካለፉ በኋላ የሞለጇ ጊዜ ደረሰ። ጉዞ ወደ ሆስፒታል ሆነም። በቦታው ስትደርስ የመጧ ነገር እየገፋ ህመሙ እየበረታ መጣ። በቀላሉ መውለድ አልተገኘምና ምጡ ከከፍተኛ ህመምና ስቃይ ጋር ተደራርቦ ለስምንት ሰዓታት ያክል ቆየባት። በመጨረሻ ግን በምጥ ለመውለድ የተደረገው ሙከራ ባለመሳካቱ በቀዶ ሕክምና የመጀመሪያ ልጇን መታቀፍ ቻለች። በዚያ የልጅነት ዘመንሽ እንዴት ያንን ሕይወት ለመጀመር አሰብሽ? ተብላ ስለ ትዳሯ ስትጠየቅ አምላክ የፈቀደው ከደረሰ ለሰዓት ወደ ኋላ ለሰከንድም ወደፊት ንቅንቅ አይልም። የእግዚአብሔር ዓላማ የፈጣሪ ሰዓቱ ስለነበረ እኔ እንደማስበው ሳይሆን እሱ በፈቀደው ልክ ስላደረገልኝ ነበር በማለት ትመልሳለች። ባዩሽ ይህንን ህይወትም ያደላትንም አምላክ ታመሰግነዋለች። ከገንዘብም ከሀብትም ሁሉ በላይ ሁሌ አዲስ የሆነ የማይሰለች እግዚአብሔር ነው። ከሱ ቀጥሎ ደግሞ የልጆች ፈገግታ እድገታቸውና ሕይወት ጉዟቸው የማይሰለች የፈጣሪ ስጦታ ነው፣ በማለት ትዳሯ ያጎናጸፋትን ሀብት ስታመሰግን ተስተዋላለች። ባዩሽ ከበደ ከባለቤቷ ጋር ባላቸው የትዳር ህይወት ሁለት ወንድ ልጆችን ያፈሩ ሲሆን የመጀመሪያ ልጃቸው ናታኔም ገብረ ህይወት የሚባል መጠሪያ ያለው ሲሆን በአሁኑ ሰዓት 13 ዓመት እንደሞላው ተጠቁሟል። ተከታዩና ሁለተኛ ልጃቸው ደግሞ አቢታም ገብረ ህይወት ተብሎ ይጠራል። ልጆች የፈጣሪ ማመስገኛ መንገዶችና በረከቶች ናቸው ብላ የምታምነው አርቲስቷ ፈጣሪ ከፈቀደ አሁን ከተሰጧት ጋር ስድስት ያህል ልጆች ቢኖሩኝ ብላ እንደምታምን ትናገራለች። ባዩሽ ከበደ አዲስ አበባ ኮሌጅ ውስጥ ተቀላቅላ ከተማረች በኋላ በማርኬቲንግ የመጀመሪያ ዲግሪዋን ጨብጣለች። በቅርቡ ደግሞ በቢዝነስ አድሚኒስትሬሽን ዲፓርትመንት ውስጥ ተቀላቅላ ከተማረች በኋላ በማስተርስ ዲግሪ ተመርቃለች። በተለያዩ መንገዶች ችግር ላጋጠማቸው ሰዎች ከጎናቸው ለመሆን የምትሞክር መልካም ሴት ስለመሆኗ ይነገራል። በአንድ ወቅት በወልዲያ ከተማ ተወልዶ ያደገው ግዛቸው ትኩ የተባለ ወጣት የኩላሊት ህመም ገጥሞት ለወጣቱ በሚደረግ የገንዘብ ማሰባሰቢያ ሂደት ላይ ከመሳተፍ ጀምሮ ከነመኮንን ላእከ፣ ካሳሁን ፍስሃ፣ ማንዴላ፣ ንግሥት ፍቅሬና ሌሎች ጓደኞቿ ጋር በመሆን ወጣቱ በነበረበት ጊዜያዊ ማረፊያ ድረስ በመሄድ በመጠየቅ በማበረታታት መልካምነቷን አሳይቷለች። በቅርቡ ደግሞ አንድ ታዳጊ ህፃን ባጋጠመው ህመም ምክንያት የመታከሚያ ገንዘብ ከማሰባሰብ ጀምሮ ከተኛበት ሐዋሳ ከተማ ሆስፒታል ድረስ በመጓዝ ልጁን ስታበረታ ተመልክተናታል። አርቲስት ባዩሽ ከበደ ሚጡ ጨዋ፣ ሰው አክባሪ፣ ፍልቅልቅ፣ ተጫዋች፣ የልጆች እናት መሆኗ ይታወቃል። አመስጋይ ናት። በአንድ ወቅት እንዲህ አለች። በሚደንቅ ምህረትና ቸርነት ተጠብቀህ በዕድሜ ላይ ሌላ ዓመትን ጨምረህ በህይወት እንድቆይ ስለፈቀድክልኝ አመሰግናለሁ። ክብሬ፣ ሞገሴ፣ ድምቀቴ ሳይገባኝ የተገባኝ እንደሆነ አድርገህ የምታኖረኝ የድንግል ማርያም ልጅ ክብር ሁሉ ላንተ ይሁን እያለች ታመሰግናለች። ባዩሽ በበርካታ ፊልሞች፣ ተከታታይ ድራማዎች ላይ በትወና የተሳተፈችውን የፊልም ጸሐፊ፣ ፕሮዲውሰርም ጭምር ናት። ከዚህ ባለፈ በዳይሬክቲንግ ሙያ የራሷን አሻራ እያኖረች የምትገኝ ወጣት የኪነጦ ባለሙያም ጭምር ናት። ካንተ ሌላ በተሰኘው የቬሮኒካ ዳነ ሙዚቃ ላይ ስትሳተፍ ዳይሬክቲንጉን በጣም የመወዳት እህቴ ባዩሽ ከበደ ሚጡ ሰርተዋለች በማለት ቬሮኒካ ይፋ ማድረጓ ይታወሳል። የድምፃዊ ጃኪ ጎሲን እንደቀላል የሚለው ሙዚቃ ክሊፑንም እንዲሁ በዳይሬክተርነት ሰርተዋለች። የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦቻችን፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾቹ የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃችኋለን። ዛሬ የተወዳጇን አርቲስት የባዩሽ ከበደን የህይወት ጉዞ፣ የትዳር ህይወትና ሌሎችን ማስገራሚ ነገሮችን በማንሳት ወደ እናንተ ወደ ተመልካቾቻችን በእንዲህ ያለ መንገድ አቀረብን። ከዝግጅታችን በርካታ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋንን የዛሬውን መሰናዶ አዘጋጅቼ ያቀረብኩላችሁ ጌታቸው በላይ ነኝ። በሚቀጥለው በሌሎች መሰናዶች ተመልሰን እስክንገናኝ በቸር ቆዩልን።